በኢትዮጵያ የእምቦጭ አረም በውሃ አካላት ላይ ከተከሰተ ከአስር አመታት ዓመታት በላይ እንዳስቆጠረ መረጃዎች ያሳያሉ። ይህ መጤ አረምም ከቅርብ ዓመታት ወዲህ አረሙ በተከሰተባቸው አካባቢዎች በፍጥነት እየተዛመተ በመምጣቱ በብዝሃ ህይወትና በውሃ አካላት ላይ አደጋ እንደጋረጠ ሲነገር ቆይቷል። በዚህም በመንግሥትና በህብረተሰቡ ዘንድ ከፍተኛ ትኩረት ተሰጥቶት በዘመቻ መልክ አረሙን የማስወገድ ሥራ ሲከወን እንደነበረም ይታወሳል። ለመሆኑ በሀገሪቱ ውሃ አካላት የተዛመተው የእምቦጭ አረም አሁን ያለበት ደረጃ ምን መሳይ ነው? ከዚህ ቀደም በውሃ አካላትና በብዝሃ ህይወት ላይ ከፍተኛ አደጋ ደቅኗል ስለተባለው አረም ጉዳይ የዘርፉን ባለሙያ ጠይቀናል። አቶ ወንደሰን አበጀ በውሃና ኢነርጂ ሚኒስቴር ኢኮ ሃይድሮጅንና በውሃ ጥራት ዴስክ የኢኮ ሃይድሮጅን ፕሮጀክት አስተባባሪ ናቸው። በአባያ ጫሞ ላይ ያለው ሽፋን አለው ኦልሞስት ከነበረው የመጨመር አዝማሚ አለ። አሁን ወደ ዘጠኝ ሺ ዘጠኝ መቶ አስር ሄክታር አካባቢ ይሸፍን ነበር። በዝዋይ ሀይቅ ላይም እንደዚሁ አንድ ሺ አራት መቶ ሰባ ሁለት ሄክታር አካባቢ ቆቃ ላይ ወደ ሁለት ሺ ሶስት መቶ ሄክታር ሽፋን እንዳለው በመስክ እይታችን ለማረጋገጥ ችለናል። ቶታል ሽፋኑ አሁን የሚያሳየን በእነዚህ ጣናን ጨምሮ ወደ አስራ አምስት ሺ ስምንት መቶ ሰባ ስምንት ሄክታር እንደሚደርስ ይገመታል። አሁን ጣና ላይ በምናደርገው አሰሳ ከዚህ በፊት የነበረው ሽፋኑ የቀበሌ ሽፋን አሁኑ እያንዳንዱን ዙሮ እንትን ማለት መውሰድ በዳታ ባይቻልም አሁን ግን እምቦጩ ወደ ከተማ እየመጣ ነው ያለው በዋናው ፍሰት ጋር ከጣናም አልፎ ወደ አባይ ጨረጨራ ግድብና አልፎ ወደ አባይ ወንዝም እየመጣ ነው ያለው እና እየተስፋፋ ነው። ይሄ ምንም ጥያቄ የለውም። ከዚህ በፊት ያልተከሰተበት አካባቢ እምቦጩ ወደ ከተማ ወደ ጣና ሀይቅ ዙሪያ ላይ ከዚህ በፊት ባልታዩ ቀበሌዎች ላይም እየተከሰተ ነው ያለው እና ይህም ትልቅ ስጋት ነው። አሁን ያለው በመጤ አረሙ ከተወረሩ የውሃ አካላት መካከል ጣና ሐይቅና አባያ ጫሞ፣ አረሙ ከዚህ ቀደም ከነበረው ሄክታር መሬት በላይ በፍጥነት ተንሰራፍቷል ያሉን አቶ ወንዶሰን፣ ይህም የሆነው አረሙን የማስወገድ እንቅስቃሴው ስለተቀዛቀዘ ነው ብለዋል። ለመሆኑ በህብረተሰቡም ሆነ በመንግስት ትኩረት ተሰጥቶት የነበረው አረሙን የማስወገድ እንቅስቃሴው ለምን ተቀዛቀዘ? በመንግስት በኩል ትኩረት አለመስጠት ብቻ ሳይሆንም አሁን ካለው ተጨባጭ ሁኔታ ጋር ስናየው ብዙ እንትኖች ትኩረታቸው በተለያየ መልኩ የተበታተነ ስለሆነ ነው እንጂ መንግስት በጀትም እንደዚህ የውይይት መድረኮችን ለማካሄድ የተለያዩ ግብአቶችን ለማቅረብ ባለው አቅም መሰረት ጥረት ይደረጋል ግን ይህን ተከታታይ የሆነ የሞኒተሪንግ ወይም ደግሞ የክትትል ድጋፍ የማድረግ እንትኑ እንደ ባለፈው ትኩረት ተሰጥቶታል የሚባል እንትን አይደለም። እንግዲህ የጸጥታ ችግር አለባቸው ምንለው ጣና ብቻ ሳይሆን ቆቃ ላይ፣ ዝዋይ ላይም እንደገና ቅድም የነገሩ አባያ ጫሞ ላይም እነዚህ እንትኖች ገብተን እንትን ማለት አችልም። እኛ እንዳውም አንድ ወቅት ላይ የአሰሳ ለማድረግ ጀልባ እንትኖችን እንቅስቃሴዎችን ማድረግ እንትን ነበር። አንዳንድ ጊዜ ካለው ነባራዊ ሁኔታ ጋር እንደዚህ የሚፈቀድ እና ጥሩ ያልሆኑ ነገሮች ስለሚኖሩ ያንን መስራት አችልም እና እንደዚሁ ህዝቡንም ሞብላይዝ አድርገህ ለማሰራት እነዚህ ትልቅ ተጽዕኖ አላቸው። ሁለተኛ ቅድም ያልሁ የበጀት ትኩረ መንግስት ትኩረት ይስጠውን እንጂ ባለው የበጀት ሊሚቴሽን አንጻር ወረዳዎች፣ ዞኖች አሁን እንደሚታየው ደቡብ ኢትዮጵያ ላይ አንዳንድ እንደዚህ በኦሮሚያ ላይም እና በሲዳማ ላይም ተዘዋወሮ እንዳየ ነው። ወረዳዎች ክልሎች፣ ወረዳዎችን ለመደገፍ እና ቀበሌዎችን ለመደገፍም የበጀት ጥረት አለባቸው። ይሁን አንዳንድ እንትን ላይም እንደዚህ ገፋ አድርገን ስንሄድ ደሞዝ እናንተም መክፈል የሚያንተ ቻለበት ሁኔታ አለ። የእምቦጭ አረም አሁን ላይ በውሃ አካላት እና በብዛ ህይወት ላይ የደቀነው አደጋ ከዚህ ቀደሙ በባሰ ደረጃ እየከፋ በመምጣቱ መንግስትም፣ ህብረተሰብም ትኩረት ሊሰጠው ይገባል ሲሉ አቶ ወንደሰን ይናገራሉ። እንደ ሀገራዊ እንትኖች የእምቦጭ መስፋፋት ከፍተኛ የውሃ አካላት ደህንነት ስጋት ነው ብለን ነው ምናየው። እየጨመረ ነው ያለው። የእምቦጩን ባህሪ ቀደም ሲልም እንደሚታወቀው ራሱን በአስራ አምስት እና በሀያ ቀናት ውስጥ እና እጥፍ እያደረገ ነው የሚሄደው። ነገር ግን እኛ በተዘናጋን ቁጥር ቶሎ እያነሳ ነው ካልሄድን የተከሰተውን እንደገና ለእምቦጭ ምግብነት የሚሆኑ ነገሮችንም፣ የተቀናጀ ስራ፣ የተፋሰስ ልማት ስራዎችን እምቦጭ ምግብ የሚሆኑ እንትኖችን ከላይኛው ተፋሰስ ጀምረን እንደገና ከከተማ የሚወጣውን ቆሻሻ ፍሳሽን መሰል ነገሮችን በጋራ ካልተሰራ ነው ስጋትነቱ ይቀጥላል። እንደገና ውሃ አካላቶቻችንም አደጋ ላይ እንደሚወድቁ ይታመናል። ስለዚህ ይሄ ተቀናጅቶ የበለጠ መስራት እንደሚ እንደሚያስፈልግ ነው። ትልቅ ስጋት ነው ያለው። ይህንን ስጋት ደግሞ ለእንትን ለማለት የተለያዩ ስትራቴጂዎች ተነድፏል። እኛ ጋር ሌሎች አካላትም ይህንን ባለድርሻ አካላት አውቀው ስራውን መሰራት አለበት። ይህንን ስትራቴጂክ በሆነ ነገር ካልተሰራ ዝም ብሎ ቦጩን ማስወገድ ዘለቄታዊ መፍትሄ ስለማያመጣ እነዚህም ቦጭን ለማስወገድ የሚያገለግሉ ስትራቴጂክ እቅዶችን እየተገለጹ አሉ። ወደ አስራ ሁለት የሆኑ ስትራቴጂክ እቅዶች አሉ። እነዚያ በጋራ ሁሉም ባለድርሻ አካላት ካልሰራ የውሃ አካሎቶቻችን እና ሌሎች የውሃ ተጠቃሚንት ባለድርሻ አካላትም ስጋት ላይ እንደሚወድቅ ይታመናል። ስለዚህ ይህንን አጠናክሮ የመስራት ስራ ኛ ይጠበቃል። መንግስትም የበለጠ ደግሞ ትኩረት ሰጦት መሰራት እንዳለበት ነው እንደ እንደ ባለሙያ የሚሰማኝን ለመግለጽ፣ የእምቦጭ አረም መዛመትም የኃይል ማመንጫዎች ላይ ተጽዕኖ እያሳደረ መሆኑን ሰምተናል።